የምስር ክትፎ እንግዲህ ይህንን ይመስላል። ቆንጆ ጤናማ የሆነ እንግዲህ ለጾመኞች የሚሆን ይህንን የመሰለ የምስር የቀይ ምስር ክትፎ ሰርቻለሁ። እንግዲህ ቅቤውም እንግዲህ እንደምትመለከቱት ይህን ይመስላል፣ ኦሊቭ ኦይል ነው። እንግዲህ ቆንጆ ጤናማ የምስር ክትፎ ለጾመኞች ዛሬ ደግሞ ይህንን የመሰለ የጾም የምስር ክትፎ ይዤላችሁ መጥቻለውኝ። እዚህ ጋር ደግሞ በዳቦ እና በአታክልት የሰራሁት የዳቦ ፍርፍር ይዤላችሁ መጥቻለውኝ። እንዴት አድርገን በቀላል መንገድ እንግዲህ እንደምንጠቀም እንደምንሰራው አሳያችኋለሁ። ጊዜና ሰዓታችንን በጣም በሚቆጥብልን መንገድ ነው የሰራሁት። አንዳንድ ጊዜ ደግሞ እንደዚህ በዳቦ መጠቀም እንችላለን። ጥቁር ዳቦ፣ ነጭ ዳቦ ቀላቅዬ ነው የሰራሁት ይሄ ክትፎ ደግሞ በቃ ጾመኞች በጣም ቆንጆ፣ ለጤናችሁ እጅግ ተመራጭ የሆነ ነው። እንግዲህ እንድትመገቡት አበረታታችኋለሁ። እኔም ወደ ስራ ይሄዳለሁ። ክትፎ ለማዘጋጀት እንግዲህ ክትፎን ማስቀመጫ የምስሩን ክትፎ ለማስቀመጫ እንግዲህ ወደዚህ ወደ ጓሮ ገባ ብያለውኝ። እንግዲህ ኮባ መቁረጥ አለብኝ። ምስሩን እንደዚህ እየቀቀልኩት ነው። በደንብ አድርጌ አጥቤው ነው የቀቀልኩት። ስለዚህ በጣምም እንዲቦካብኝ አልፈልግም። ትንሽ እንደዚህ ውሃው መጠጥ ካደረግልኝ በኋላ አወጣዋለውኝ እዚህ ጋር ደግሞ የዳቦ ፍርፍሩን ለማዘጋጀት በመጀመሪያ እንደምታዩት እዚህ ጋር ጥቁር ዳቦ እና ነጭ ዳቦ ቶስት አድርጌዋለሁኝ። ራሳችን በመጥበሻ ላይ መጥበስ እንችላለን። ዳቦ ረጠብ ከሚል እንደዚህ ደረቅ እንዲል ስለፈለግኩኝ ነው። እዚህ ጋር እንግዲህ እንደምታዩት አትክልቶች አሉ። እንደተለመደው ብሮኮሊን አለ፣ ሳለሪ አለ፣ ካሮት እንግዲህ እዚህ ጋር እንደምታዩት እዚህ ጋር የፈረንጆች ቃሪያ አለ፣ ቀይ ስር፣ ቲማቲም። በእነዚህ እንዴት አድርጌ ቀለል ባለ መንገድ እንግዲህ ዳቦንም እንግዲህ ቆንጆ አድርገን ፍርፍር አድርገን መጠቀም እንችላለን። ቤታችን ባለው ነገር እንግዲህ እንጀራ ከሌለ ዳቦ ካለን መስራት እንችላለን ማለት ነው። ስለዚህ እኔ ወደ ስራ ይሄዳለውኝ። ጋበዝኳችሁ። ስሩ። እንደምታዩት ጠፈፍ ብሎ እንግዲህ ይበስለዋል፣ ይበቃዋል። እንደዚህ በጎን በጎን ነው ከትፈዋለሁኝ። ካሮቹ ካሮቴን በመጥበስ እንደዚህ ጀምራለሁ። መጥበሻ ላይ ያለው ስለዚህ ዘይቴን እጨምራለሁ። የምፈልገው መጠለቅ እጨምራለሁ ጨምራለው ሰለሪውን፣ እጃውን ጨምራለው። ስለዚህ እንዲጠበስ አብሬ ትንሽ ተዋለ ማለት ነው። እዚህ ጋር እንግዲህ ለብቻው ብሮኮሊን ጠብሰዋለው። ከላይ እንደዚህ ዘይት አደርግበታለሁ ምክንያቱም ይሄ ቶሎ ስለሚወጣ አብሬ ከጠበስኩት እኩል አይነት መጠን ስለማይበስል ይህን ለብቻው አበስለዋለሁ። ጨዋለኝ እዚህ ጋ ሲዝኒንግ ብላክ ፔፐር ሲናመን አለኝ፣ ስለዚህ እነዚህ እንጠቀማለሁ። እምታዩት የብሮኮሊ ከለር እንዴት ቆንጆ ግሪን ነው፣ ምንም ከለሩን አልቀየረም። ስለዚህ አሁን አደርገው እዚህ ላይ ጨው ብቻ ነው የምንጠቀመው ያለንም ትንሽ ጠበስ እንዲል አደርገዋለሁ። በዛ አይቱ ጨው አደርጋለሁ። እዚህ ላይ እንደዚህ ማስተማር መገልበጥ እንችላለን። አሁን እየደረሰ ነው ያለው። ጎረድ ጎረድ አድርገን የከተፍኩትን ቲማቲም እንደዚህ ከላይ ጨምረዋለሁ። እንደተመለከታችሁት እስካሁን ምንም አይነት አልጨመርኩኝም። በዛይት ነው እየጠበስኩት ያለውን እንደዚህ ቀበስ አድርገን ስንሰራ እንግዲህ የምንመገበውን ምግብ በረም ይጣፍጥልናል። ሆኖ ኮሊኑ በቃኝ እያለኝ ነው። እዚህ ጋር እንግዲህ ይበቃዋል፣ ቆንጆ ሆኖ ተጠብሷል። እንግዲህ እንደምትመለከቱ እሳቱን ዘጋዋለሁ። እዚህ ጋር የፈረንጁን ቃሪያ እንደዚ አድርጋለሁ፣ መጨረሻ ላይ ከላይ ጣል አደርገዋለሁ። አሁን ቅመሞቹን እጨምራለሁ። እዚህ ጋር ስናምን እጨምራለሁ ጋ እንጨምራለን ወይ መጨረሻ ላይ ቆንጆ በርበሬ ከላይ እንደዚህ ጨምራለሁ። እንደዚህ አብሬ ያዋህዳለ። እንግዲህ በደም ተደርጎ እንግዲህ ተጠብቷል። እንደምትመለከቱት በጣም ሳክ ዝዋ አልመታውም፣ ነገር ግን መጠበስ ባለበት ሁኔታ ተጠብቷል። ስለዚህ ይበቃዋል። ይሄ የዳቦ ፍርፍር ስለሆነ የምሰራው ትንሽ እሳት ቢነካው የተሻለ ነው፣ ጥሬ ከሚሆንብን ትንሽ እሳት ቢነካው ጥሩ ነው ብዬ ነው። ከዛ መጨረሻ ላይ እንግዲህ እንደዚህ የቆራረጥኩትን ዳቦ ከላይ አደርገዋለው። እንግዲህ ማደባለቅ ብቻ ነው ከታች ወደ ላይ ያደረግን እየነካካ ነው እንግዲህ ወደ ስር መጨመር ነው። ትንሽ አርጠብ ሲል ራሱ እንትን እያለ ይሄዳል፣ በደንብ እየተዋሀደ ይሄዳል። ስለዚህ ማደባለቅ ብቻ ነው የሚያስፈልገው። እንግዲህ እንደምትመለከቱት ውሃም አልጨመርኩበትም። ውሃ ከጨመርኩበት ይያያዝብናል፣ ይቦካብናል። ስለዚህ እንደዚህ አድርገን ብንሰራው የተሻለ ነው። ለመመገብ አያስቸግረንም። እንግዲህ እንደምታዩት በደንብ እየተደባለቀ ነው። ከለሩም በጣም የሚያምረው ሁለት አይነት ዳቦ ራሱ መሆኑ ስለዚህ እንደዚህ ዳቦችን እንግዲህ እንደዚህ መጠቀም እንችላለን። ዳቦን ፍርፍር አለ ለማለት ነው። በተለያየ አይነት መንገድ እየተጠቀምን መመገብ እንችላለን። ሽታው በጣም ቆንጆ ነው። በጣም ነው ደስ የሚለው። አያችሁ፣ እንደዛ ክምር ያለው ዳቦ አሁን በደንብ አድርጌ እንደዚህ ሳዋህደው እንግዲህ እንዴት እንደሆነ አያችሁ እራሱ ወደ ውስጥ እየገባ መጣ። ስለዚህ ይህንን ይመስላል እንግዲህ ቆንጆ ላይ መክሰስም ላይ እራትም ላይ መመገብ የምንችለው እንግዲህ ቆንጆ ቀለል ያለ እንግዲህ የምግብ አዘጋጃጀት። ከለሩ ምንድን እንደምትመለከቱት በጣም ነው የሚያምረው። ዳቦንም መለየት እንችላለን፣ አልተያያዘብንም። ስለዚህ ይህንን ይመስላል። አመሰግናቸዋለን። መጨረሻ ላይ ብሮኮሊውን እንደዚህ ከላይ እንደዚህ ጣል ማድረግ እንችላለን። ይህንንም እንደዚህ አድርገን ማደባለቅ ነው። እሳቱን አሁን አጠፋዋለሁ። እንደምታዩት በጣም ነው የሚያምረው። ቆንጆ ሆኖ ለጤና ተመራጭ ከሆነ መንገድ እንግዲህ ሰርቻለሁ። የዳቦ ፍርፍሬ ይህን ይመስላል። እንግዲህ እናንተም እንግዲህ ሰርታችሁ ልትመገቡ አበረታታለሁ። እንግዲህ የምስር ክትፎን ለማዘጋጀት ሚጥሚጣ፣ በርበሬ፣ ጨው፣ ኦሊቭ ኦይል እዚህ ጋር እንግዲህ የምትመለከቱትን ቅመም ተጠቅም ያለውን እንግዲህ እንዴት አድርጌ እንደማዋህደው አሳያችኋለሁ። እዚህ ጋር የቀቀልኩት ምስር እንግዲህ እንደዚህ እንደምትመለከቱት መጥበሻ ላይ አድርጌ ዋለው። ከላይ ወዲያው ምንድ ነው ማደርገው ዘይት ነው ማደርገው። ስቀቀልም ዘይት አልተጠቀምኩኝም። ኦሊቭ ኦይሉን ከላይ አደርጋለው። እንደምትመለከቱት እሳትም ላይ እሳትም አልጨመርኩኝም። በባዶ ነው መጥበሻውን ለመጠቀም ያክል ነው እንጂ እሳት አሁን አልጠቀምም፣ ጨርሻለሁኝ። ለማዋሃድ ብቻ ነው መጥበሻውን የተጠቀምኩት። ስለዚህ ዘይቴን እንደዚህ ከላይ አድርጌያለሁ። የፈለጋውን መጠን ልክ ሚጥሚጥ አደርጋለውኝ። ወዲያው ዘይቱን ከጨመርኩኝ በኋላ አንድ ሁለት የሾርባ ማንኪያ ሚጥሚጣ ነው ያደረኩት። እኔ ጋ እንደምትመለከቱት ኮረሪማ ጨምርበታለው። ኮረሪማ ከላይ እንደዚህ ጨምራለሁ። አንድ የሾርባ ማንኪያ በርበሬ ከላይ ጨምርበታለው። በርበሬው እንግዲህ ከለሩን ትንሽ ቀላ እንዲያደርግልን ይጠቅመዋል። ወዲያው እንግዲህ ቅድም ያሳየኋችሁን ቅመም እጨምራለሁ። ይሄን ሲዝን እጨምራለሁ። ቆንጆ በርበሬ ከላይ እጨምራለሁ። ጫው እጨምራለሁ። የሚበቃኝን መጠን ልክ ያህል እጨምራለሁ። ስለዚህ ወዲያው ምንድን ነው የማደርገው አዋሃዳለሁኝ። እንግዲህ አሁን በደንብ አድርገን እንግዲህ በደንብ ማዋሃድ ነው ያለብን። የጨመርናቸውን ቅመማ ቅመሞች ከዛይቱ ጋር ከምስሩ ጋር በደንብ እንዲዋሃድ ማገላበጥ ነው እንደዚህ። በጣም ነው ደስ የሚለው፣ ሽታው ቆንጆ ነው ያለው። ኮረሪማው በተለይ ጥሩ ሽታ ሰቶታል። እንግዲህ በደንብ አድርገን እጃችንን ሳናቆም ማዋሃድ ነው። ከምስሩ በደንብ እንዲዋሃድ አደርገዋለሁ ስለሚያስጠነቅቅ አዋቻለሁ። ጫው ምን ቆንጆ ነው ያለው። ስለዚህ አሁን ወደ ገበታው አቀርባለሁ። እንግዲህ እንዲህ ገበታ ላይ ካዘጋጀው በኋላ ኦሊቭ ኦይሉን ከላይ እንደዚህ አደርግበታለሁ። እንደምትመለከቱት በጣም ነው የሚያምረው። ከፈለግን እንደዚህ በሹካ እንደዚህ ማስተካከል እንችላለን። ከተፈለገ ደግሞ እንደዚህ ራሱ ሲታይ በጣም ነው የሚያምረው። ይሄን መስሎ ቀርቧል። እንግዲህ ዛሬ የፆም የምስር ክትፎ ብያለሁ። እንግዲህ አመሰግናለሁ።